በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የሉል እግዚአብሔር ቤተሰቦች በመድሀኒ በመድሃን ያለም ኢየሱስ ክርስቶስ ስም በያላችሁበት ቦታ እንደየሰዓት አቆጣጠሩ ሰላም እግዚአብሔር ይድረሳችሁ። እንደምን ዋላችሁ? እንደምን አደራችሁ? እንደምን ሰነበታችሁ እያሉ አምላካችን መድኃኔ ዓለም በላይ በሰማይ በመላእክት በቅዱሳን በአካል ነፍስ ባሉት እንደሚመሰገን ሁሉ በታች በምድርም በእኛ በስጋውያን ፍጥረቶች ስሙ ይክበር ይመስገን፣ አሚን። ዛሬ እንደ መድኃኔ ዓለም ቸርነት የምንማማርበት ርዕሳችን ክፉ መናፍስት በየትኛው የሰውነት ክፍላችን እንደገቡ የምናውቅበት መንገድ በሚል ርዕስ ይሆናል። አምላኬ መድኃኔ ዓለም አንደበት ይሁ ነኝ ክፉውን ኃይል ይጣልልን። አሚን። ወደ ትምህርታችን ከመሄዳችን በፊት እንደሚታወቀው በዓመት ውስጥ አንድ፣ ሁለት፣ ሶስት ጊዜ ከዛም በላይ የበረከት ስራዎችን አብያተ ክርስቲያናቶችን እናንጻለን፣ የጎደለውን እንሞላለን፣ ዝክሮችንም አልባሳትንም እንሸፍናለን እና በ2018 የመጀመሪያው የበረከት ስራችንን ከዛሬ ጀምረን እንጀምራለን። የምንሰራው የሰማይቷን የቅድስት አርሴማን ቤትና የቅድስት ኪዳነ ምሕረት ታቦቷ ለጥምቀት ሲወጣ የሚያድርበት ድንኳን እና የሐምሌ የጥቅምት መድኃኔዓለም፣ የህዳር ቅዱስ ሚካኤል ዝክሮች ናቸው። የአሁኑ ፕሮግራማችን ማለት ነው። የሰማይቷ የቅድስት አርሴማ ቤተ ክርስቲያን ከዚህ በፊት አሳይቻችሁ ነበረ። እሱን አፍርሰን በደሳሳ ጎጆ ነበረ። ዝናብ ሲዘንብ ከላይ ቆርቆሮ ክፍት ስለነበረ ይዘንብበት ነበር እና እድሳት ብናስብ ለማደስ ጭቃ ስለሆነ ስለማይመች፣ ሙሉ ለሙሉ አፍርሰን በቡልኬት ሰርተን እዚህ ላይ ደርሰናል። እንደምታዩት አሁን ላይም ገና ነው። የመንበሩ ተችሎልናል አልባሳት አንድ ወንድሜም ጊዜው ሲደርስ አስታውሰኝ ብሎኛል። ስዕል አድኖም አለ አሁን ቆርቆሮ ያስፈልጋል። ፊኒሺንጉ በጣም ብዙ ወጪ ነው ያለውና የሰማይቷን ቤት አብረን እንድንጨርስ በሰማይቷ በቅድስት አርሴማ ስም እንደው ሁላችሁንም ጥሪ ለማቅረብ እወዳለሁኝ። መድኃን ያለም በቸርነቱ ቢፈቅድልን ይሄን ስራ የሚመሩት ሰዎች አሉ እኔም ከእናንተ ጋራ የቅድስት አርሴማ ልጆች በአንድ ላይ ሆነ ነው ቤቷን የምንሰራው እና ታሀይሳ ስድስት ለማስመረቅ አስበናልና ሰማይቷ ብትረዳን ትረዳንም አለች። መድኃን ያለም ቢፈቅድልን ሁላችሁም እንደው ካሁኑ ጀምራችሁ የበረከቱ ተሳታፊ ሁኑ እና እችን ቤተ ክርስቲያን አስመርቀን ከሰማይቷ በነፍስም በስጋን በረከት እንድናገኝ ጥሬን አቀርባሉ። ከዛ በተጨማሪ የጥር 11 ጥምቀት ሲወጣ ገጠር ቤተ ክርስቲያን ነው እና ታቦት ውጭ ነው የሚያረው እና በድንኳን ውስጥ ነው የሚያረው። ድንኳኑን ግዙል ብለውናል። ድንኳን የላቸውም። በጣም ተጨንቀዋል። ካሁኑ ለጥምቀት ማለት ነው እና እሱንም ራቅ ስለሚል ገጠር ስለሆነ እንገዛላቸዋለን። በጣም በጉጉት የምንጠብቀው የሀያሉ አምላካችን የመድኃኔ ዓለም የጥቅምት 27 ዓመታዊ ክብረ በዓል አለ። በትልቁ ነው የምንዘክረው በሰፊው ነው እሱም የበረከቱ ተሳታፊ እንድትሆኑ። የህዳር ቅዱስ ሚካኤልም አለ እንድትቀላቀሉን አብራችሁ በበረከቱ እንድትባረኩ። በቅድስት አርሴማ ስም በቤቷ በቅድስት ኪዳነ ምሕረት ስም በድንኳኑ በመድኃኔ ዓለም ደግሞ በዝክሩ ጠይቃቸዋለሁ። መድኃኔ ዓለም ሁላችንም ልቦናችንን አነሳስቶ የሰማዕቷን የክርስቶስ ሰማዕት የሆነችውን የቅድስት አርሴማን ቤት ሰርተን በላይ በሰማይ ደግሞ እሷ ቤታችን እንሰራለን። የበረከቱ ተካፋይ እንድንሆን በድጋሚ ጥሪ አቀርባለሁ። መድኃኒዓለም ይርዳን፣ ለፍጻሜ ያብቃ። አሚን። እንግዲህ ክፉ መናፍስ በየትኛው የሰውነት ክፍላችን እንደገባ የምናውቅበት መንገድ በሚል ነው የምንማማረው። ክፉ መንፈስ በተለያዩ የሰውነት አቅጣጫ ይገባል። ሆነም አልሆነም ትልቁ ዓላማው ነፍስ ነው። ነፍስህን ይይዛል። ነፍስ ሲይዝ የነፍስ ብርሃኗንና የነፍስ ጉዞዋን በአጠቃላይ ወደኋላ መጎተት፣ የተሰጣትን ሰማያዊ የሆኑ በረከቶችን እንዲሁም ከአምላኳ ጋር የምትገናኝበትን አቅጣጫዎች መዝጋት፣ ነፍስ ላይ አተኩሮ ውጊያ መክፈት የመናፍስ ትልቁ ስራቸው ነው። ሆኖም ግን እግዚአብሔር ክብረ ምስጋና ይግባውና ይህን ኃይል አርቀን ነፍሳችን በምድር ላይ የምትበራበትን ብርሃን መድኃኒዓለም በቸርነቱ መንገዱንም አሳይቶናል። በልጆቹም በሐዋርያቶቹም ራሱም አስተምሮናል። ስለዚህ ክፉን ኃይል ማሸነፍ፣ ጠላትን ማሸነፍ በሌላ ቋንቋ ዓለምን ማሸነፍ ነው። የነፍስ ነፃነት ማወጅ ነው። የነፍስ መዝገብን ቅዱስ ማድረግ ነው። ከፈጣሪ ጋር ያለ ምንም ውጊያና ትግል በምስጋና ህይወታችንን የምንቀጥልበትን ውጊያ የምንፈጥርበት የራሱ የሆኑ የህይወት መስመር ነው እና ከክፉ መናፍስ ጋር ሰው ተፈትኖ ልክ በሰዓት እንደተፈተነ ወርቅ ነው። መንፈሳዊ ህይወቱ ይጠነክራል። አቋሙ አይላላም። ከአምላኩ ጋር ያለው ህብረትና ግንኙነት በጊዜ ሁኔታ የሚቀዘቅዝ አይደለም። ሁልጊዜ መሪው መንፈስ ቅዱስ ነው። ዓላማው ሰማያዊ ነው። ህይወቱ በሙሉ የሰማይ ቤትን መስራት ላይ የሚያተኩር ስለዚህ ስለ ክፉ መንፈስ ማወቅ፣ ጠላትን ማወቅ፣ ውጊያን ማወቅ ከአንድም በሌላም በኩል የነፍስን ነፃነትን ከማወጅና በነፍስ በኩል መዝገብን ብሩህ ማድረጋ የተያያዘ ነው ማለት ነው። ክፉ መንፈስ እያለ ብዙ ነገሮች ነው እያየን ሳናይ፣ እያወቅን ሳናውቅ፣ ዝም ብሎ በስሜት እንደ ንፋስ ልም አድርጎ ከህይወታችን የሚነጥቀን ማለት ነው። ስለዚህ መድኃኔ ዓለም ያው በተለያዩ የሰውነት አቅጣጫ ይገባል። በአይን ይገባል፣ በጆሮ ይገባል፣ በማጅራት ነው የሚባለው፣ በዚህ ይገባል፣ በእግርም ይገባል በአየር ላይ ይገባል። ግን የትኛውም መንፈስ ሩጦ የሚቀመጠው ልብ ላይ ሲቀመጥ ብዙ ነገሮችን ስለሚዘጋ እና ሀሳብ ለማቅረብ ስለሚመቸው ለመምራት ለመንዳተም ስለሚመቸው ማለት በመጽሐፈ ምሳሌ ስድስት 16 ላይ እኔ ምልቃ እናገኛለን እግዚአብሔር የሚጠላቸው ስድስት ነገሮች ናቸው ይላል። ሰባቱ ነፍሱ አጥብቃ ትጸይፈዋለች። እነዚህ በሰው ልጆች ውስጥ የሚገለጡ ግን አምላካቸው የሚጠላቸው ከአምላክ የሚያራርቃቸው የአምላክን ሕግ እንዲጥሱና በሕጉ እንዳይመሩ የሚያደርጉ ስድስት ነጥቦችን መጽሐፈ ሲራክ ስድስት 16 616 ላይ ያስቀምጦልናል። እነዚህ ስድስቱ ከእግዚአብሔር የሚያርቁን ሕጉን እንዳንጠብቅ የሚያደርጉ ከዛም በላይ ደግሞ ኃጢአት ሲሰራ ህገ እግዚአብሔር ሲጣስ ከእግዚአብሔር ሲራቅ ዲያብሎስ እጅ ላይ እንድንወርቅና በተለያዩ በሰራናቸው ናቸው። የኃጢአት ልክ መጠን ክፉ መንፈስ በዛው ልክ እንደሚገባ የምናይበት የሰራነው ኃጢአትን የሰውነት ክፍላችን ተጠቅሞ ክፉ ኃይል ይገባል። በአይን ካመነዘር የዝሙት መንፈስ በአይን ይገባል። በአንደበት ክፉ ከተናገር ይሄ የሐሜቱ መንፈስ በአንደበታችን ይገባል። በእግራችን ወደ ኃጢአት ተጉዘን ወይም ደንቃራ ከረገጥን በግር ይገባል። በክፉ ሐሳብና በዝም ብሎ በመመሰጥ ከሆነ ልባችን ላይ ገብቶ ያርፋል። ስለዚህ ኃጢአት በሰራንበት ልክ ክፉ ኃይል በዛው ልክ ይገባል። የሰው ልጅ በዲያብሎስ እስራትና በክፉ መንፈስ እጅ ውስጥ የሚወድቀው የአምላኩን ህግ ሲጥስና እንደ አምላኩ ፈቃድ መኖር ሲያቅተው፣ የሰማይ አምላክን መመሪያ፣ የህይወት መመሪያ፣ የእሱን ቃል የግል መተዳደሪያ ቃል ማድረግ ሲያቅተው በአንድም በሌላም በሰይጣን ይጨወርቃል። እሺ፣ ሰባቱን አንደኛ ትዕቢተኛ አይን ይላል። ትዕቢተኛ አይን፣ ትዕቢት ክፉ ኃይል ከሰማይ የወረገበት የዲያብሎስ መገለጫ የሆነ ክፉ መንፈስ አንዱ ባህሪው ነው ትዕቢት በሌላ ቋንቋ ትዕቢት ክፉ ኃይል ለሰው ልጆች ያዋረሳቸውና ያላበሳቸው ጸባዩ ነው። ሰውን ልጅ ከህፃነት ጀምሮ ኮትኩቶ ሲያሳድግ ከሚያላምዳቸው ባህርያቶች መካከል አንዱ ትዕቢት ነው እና ትዕቢተኛ አይን እግዚአብሔር አምላክ ይጠላዋል። ትዕቢተኛ የሆነ ሰው በቀላሉ በዳይብሎስ እጅ ይወድቃል። ትዕቢት የዳይብሎስ መግቢያ መንገድ ነው። ትዕቢተኛ አይን በአይን በኩል ክፉ መንፈስ እንዲገባ ያደርጋል። ትዕቢት በእይታ ሌላውን ከፍ ዝቅ አድርጎ ማየት፣ ባለባበስ መገመት፣ በአነጋገር መገመት፣ ውስጣዊ ህይወትን ሳያውቁ በላይ ብቻ መናቅ የዳያብሎስ ባህሪ ነው። ተጠንቀቁ። ማንንም ሰው ከፍ ዝቅ ባለው ሁኔታ እንዳትንቁ፣ ከእግዚአብሔር ያርቃችኋል። ከዛም በላይ በትዕቢት በማናውቀው ስሜት ውስጥ ያሉት መናፍስት አቅምና ጉልበት አግኝተው ለበለጠ መረጃ ይዳሉ በትዕቢት ያለን ጸጋ ይጠፋል። በትዕቢት በረከታችን እንጠቃለን። በትዕቢት ከሰማይ አምላክ እርቃለን። ኃጢአት በአይን እንሰራለን። በአይን ሰይጣን ይገባል። ስለዚህ እግዚአብሔር ከሚጠላቸው ነገሮች መካከል አንዱ ትዕቢቱ። ለምን ትዕቢተኛ አይን? በትዕቢት የሚያይ በትዕቢት የሚሄድ በትዕቢት የሚያስብ ሰው በእግዚአብሔር ፊት የተጠላ ለክፉ መንፈስ የተመቸ ዲያብሎስ ደግሞ በአየው ልክ ወደ ህይወቱ የሚገባበት አይነት ሰው። ሁለተኛ ሐሰተኛ ምላስ ይሄ የሚሙለጨለጭ ምላስ ነው። በቀን ውስጥ በልቶ ለማደር ኑሮን ለማሸነፍ ያሰበውን ለማሳካት የውስጥ ፍላጎቱን ለመሙላት ሲል ሙልጭልጭ የሚል ምላስ። ይቺ ምላስ ሐሰተኛ ምላስ ነች። ክፉ መንፈስ አንድ በቱ ላይ ተቀምጦ ሐሰትን ያስተማረበት ምላስ። ይቺ ምላስ ለብዙ ነገር ትዳርጋለች። በተናገረው ልክ ግፍን በነፍሱ መዝገብ ላይ ታስቀምጣለች። የውሸትን ኑሮ ታለምዳለች። በውሸት እንጀራ እንድንበላ ታደርጋለች። የውሸት ልጆች፣ የውሸት ህይወት፣ የውሸት ማንነትን እንገነባለን። አሬ ብዙ ሰዎች በሐሰተኛ ጉዞ ሐሰተኛ የሆነ ማንነትን ገንብተዋል። ከእግዚአብሔር ርቀው ህጉን ጥሰው ትእዛዙን ጥለው እሱን ትተው ወደ ኋላ ብለው የራሳቸውን ዓለም ፈጥረው በውሸት ዳቢሎስ ዓለም የሚዳክሩ ማለት ነው። ስለዚህ አንደበቱ ላይ በዋሸ ቁጥር ሐሰት በተናገረ ቁጥር የግል ፍላጎትና ስሜትን ለማሟላት በጥርጥር የሚል ማንነት በያዘ ቁጥር ብዙ መናፍሶች አንደበቱ ላይ ይቀመጣሉ። ስለዚህ በቀላሉ የትኛውም ነገር ኃጢአት በሰራን ቁጥር ያ ኃጢአት የራሱ የሆኑ መናፍስቶችና መዘዞች በህይወታችን ሱዞብን ስለዚህ ሁለተኛ፣ ሐሰተኛ ምላስ በእግዚአብሔር ዘንድ የተጠላች ነች፣ የክፉ መንፈስ መግቢያ መንገድም ነች። ሶስተኛ፣ ንጹህ ደም የምታፈስ እች ይሄ አንዱ የእግዚአብሔርን ህግ መጣስ የሰማይ አምላክን ትእዛዝ ማፍረሻ መንገድ ሆኖ ሳለ፣ ከዛም በላይ ደም ለክፉ መንፈስ ግብር ስለሆነ የብዙ ደም አሳሽ መናፍስቶች መለከፊያ መንገድ በእጅ ይገባል። በሰራ ነው ኃጢአት ልክ እጃችን ይዛል፣ ቀኛችን ይዛል። እጅ ኃይል ነው። ቀኝ እጅ ብርታት ነው። ቀኝ እጅ መስሪያ ነው። አሰራም ማለት ነው። ሁሌ ወደ ግራ ነው የሚመራ። ብርሃንን፣ እውቀትን፣ ጉልበትን፣ አቅምን፣ ኃይልን ይወስዳል። ስለዚህ ደም አሳሽ መናፍስቶች የሚገቡት ደም የሚያፈስ እጅ ላይ ነው። ከዛ ቀጥሎ ክፉ ሐሳብ የሚያበቅል ልብ ይላል አራተኛው በእግዚአብሔር ዘንድ የሚጠላ ክፉ ሀሳብ የሚያበቅል ልብ። ይሄ ደግሞ ሰው ለመግደልም ለየትኛውም ነገር መነሻው ሀሳብ ነው ለክፉ ያ ሀሳብ ግን በክፉ ከኋላ ለዳቢሎስ አገኙ ለመተቱም፣ አለም፣ ለክፋቱም፣ ለምቀኝነቱም ሰውን ለመንጠቅም፣ ለማሳበድም፣ ለመንሳትም፣ ለመዝጋትም፣ እድል ለመውሰድም መነሻው ሀሳብ ነው። ይሄ ሀሳብ በእግዚአብሔር ዘንድ የተጠላ ነው። ይሄ እንደ ዳቢሎስ መኖር ነው። ዳቢሎስ ልብ ላይ የሚያርፍበት ሀሳብ ነው የሚረካበት በልጆቹ የሚደሰትበት ነው፣ ክፉ አይል። ስለዚህ ክፉ ሀሳብ የሚያበቅል ልብ አንዱ በእግዚአብሔር ዘንድ የተጠላ ነው። ዲያብሎስ መግቢያው መንገድ ነው። ሰው በሀሳቡ ክፉ መንፈስ ይገባበታል። ክፉ ብቻ የሚያስብ ከሆነ ዲያብሎስ ይገባል፣ ሰራዊት ይስብበታል። በውጊያ ውስጥ ያለ ከሆነ ማለት ነው። ይህም ማወቅ አለብን። ሌላው ወደ ክፉ የምትመራ እግር ወደ ክፉ የምትመራ እግር የክፉ መንፈስ መግቢያም ትሆናለች። ሌላው ክፉ የምትመራ እግር በተለይ የተለያዩ ቦታ የምንሄድባቸው አሁን የዝሙቱም ዓለም ይሁን የርኩሰቱም ዓለም ይሁን ወደ ጠንቋይም ወደ ደብተራም ወደ ጭፈራም የትኛውም የገባች እግር ብቻዋን አትወጣም። መዘዝ ይዛ ነው ምትመጣው። ያውም በግር በረገጥከው ልክ ነው ህይወት ላይ የሚያርፈው። ስለዚህ አንድ ህግ መጣስ ከእግዚአብሔር መራቂያ ነው። ክፉ መንፈስ ሁለተኛው ደግሞ የክፉ መንፈስ መግቢያ መንገድ ነው ማለት። ስድስተኛው በሐሰት የሚናገር ምስክር፣ በወንድማማቾች መካከል ጠብን የሚሰራ ዋሽቶ የሚያጣላ ዋሽቶ ደም የሚያፋስሱ ይህ ደግሞ የሰይጣን ትልቁ ባህሪ ነው። በስህተት፣ ሌላው ማስገደል፣ ሌላው ማባላት፣ ሌላው ማነካከስ፣ ሌላውን ማገዳደል ይህ በእግዚአብሔር ዘንድ የተጠላው ነው። በክፉ መንፈስ ደግሞ በዝፋት የሚረካበት ነው ማለት እና እነዚህ ስድስቱ በአጠቃላይ እግዚአብሔር ዘንድ የተጠሉ ሆነው እያንዳንዱ የኃጢአት መነሻ ሆኖ በእነሱ ደግሞ በሰራ ነው ልክ ክፉ መንፈስ ወደኛ ይገባል ማለት ነው። አሁን ክፉ መንፈስ በሰውነታችን በየት እንደገባ ማወቁ ጥቅሙ ምንድን ነው ካለን፣ አንደኛ ከተቀመጠበት ቦታ እንዲነሳ ለማድረግ ነው። በገባበት ቦታ እዛው ቦታ ላይ ነው የሚቀመጠው። በዚህ በማጅራት ከገባ እዚህ ማጅራት ላይ ነው የሚቀመጡ። በአይን ከገባ አይነ ላይ ነው የሚቀመጡ። በጆሮ ከገባ ጆሮ ላይ ነው ያው ልብን እንደ ተጨማሪ ሁሉንም ሀሳብ ማመንጫ መቆጣጠሪያ አካል አድርጎ ተጠቅሞ ማለት ነው። ስለዚህ በገባበት ቦታ በዛው ቦታ ላይ ይቀመጣል ማለት ነው። የተቀመጠበትን ቦታ ለማወቅ ክፉ መንፈስ በየት ነው የገቡት የሚለውን ማወቅ ጠቃሚ ነው ማለት ነው። ሌላው መናፍስት እንዳሉብን ለማወቅ ምልክትን ለማየት መናፍስት እንዳሉበት ለማወቅ አሁን በገቡበት ቦታ የተለያዩ ምልክቶች ስለሚሰጡ የተቀመጠበት ቦታ ነው ምልክት ሊሰጥ የሚችለውና ያንን መናፍስታዊ የሆኑ ምልክቶችን ስታይ ክፉ መንፈስ በህይወቱ ውስጥ እንዳለ የምታውቅበት መንገድና በውጊያ የምትበረታበት ያን እንዴት እንደምትል ደግሞ የበለጠ እውቀትን የምትፈልግበት የምታስስበት ወደ እግዚአብሔር ቀርበህ ክፉን ኃይል ለመጣል ለማሸነፍ ብቸኛው መንገድ አምላክህን ህግ መጠበቅና በህጉ መመራት እንደሆነ ለይተህ በህይወት ተግባራዊ የምታደርግበትን እንድታውቅ ነው። ከዚያ በተጨማሪ የተቀመጠበት ቦታ ላይ ሆኖ ነው ፈተና የሚያመጣው እና መናፍስት የገቡበትን ካወቅን በገቡበት ቦታ ሆኖ ስለሆነ የፈተናውን አቅጣጫ የሚከፋፍቱት እሱን አቅጣጫ ለማወቅ ይረዳል። ለምሳሌ በዝሙት ከገቡ መራቢያ አካል ላይ ይቀመጡና ህልመሌሊት ማንስትርቤሽን የሚባለው እና ለዝሙት መወስወስ ጉልበትን ለዝሙት ማቀጣጠል ስለሆነ የገቡትም በማየትም ሊሆን ይችላል፣ በመመሰጥም ሊሆን ይችላል፣ በዝሙትም ሊሆን ይችላል። ስለዚህ ይሄ አንዱ ነው፣ የፈተናውን አቅጣጫ ማወቂያ መንገድ ነው። የገቡበትን ማወቅ ማለት ነው። ዓይን ላይ ከገቡ ዓይንን ብዥ ያደርጉታል። እይታን ይጋርዳሉ፣ እድልን ይይዛሉ፣ እውቀትን ይይዛሉ። ዓይን ብዙ ነገር አለ። መንፈሳዊ ዓይንን ያጠፋሉ። በጣም ብዙ ፈተናዎች አሉት። ሌላው መጨረሻው ጥቅሙ ተመሳሳይ የሆነ ፈተና ላለመውደቅ አሁን ትናንትና በሰራ ነው ስህተት ዛሬ እንዳንደግም። ምክንያቱም የተቀመጡበትን ቦታ ካወቅን ከዛ እንዲነሱ ማድረግ የምንችልበት ኃይል ይኖረናል። ከተቀመጡበት ቦታ ከተነሱ ደግሞ ፈተናው ይቆማል። እዛ ተቀምጠው የሚያመጡት ፈተና በሙሉ ፋይሉ ይዘጋል ማለት ነው። ይሄ ነው እና በየት ነው የገቡት የሚለውን የምናውቅበት መንገድ አንድ አራት ነጥቦች ንገራችሁና እና ትምህርታችን ጨርሳል። የመጀመሪያው በጸሎት ጊዜ፣ በስግደት ጊዜ፣ በመቁጠሪያ ጊዜ እና ራሱ በሚያወራበት ጊዜ ነው የምናውቀው። አንደኛ በጸሎት ጊዜ ስንጸልይ ክፉ መንፈስ ከገቡበት ቦታ እንደ እሳት ማቃጠል እንደ ድንጋይ መሆን መውረር፣ ድንዝዝ ማለት፣ መብላት፣ ማሳከክ ለይቶ እዛ ቦታ ላይ እሳት የሚመስል ነገር መልቀቅ ላያችን ላይ፣ ይሄ በጸሎት ጊዜ የምናውቀው። መንቀሳቀስ፣ በጸሎት ጊዜ መንቀሳቀስ፣ መነቃነቅ፣ ጥፍር አድርጎ መያዝ የገባበት ቦታ ነው። እዛ ቦታ ላይ ገብቷል ማለት እዛው ነው የተቀመጠው ማለት ነው። ከዛም ለማዳከም በጣም ቀላ ነው። በመቁጠሪያም እየቀጠቀጠን እዛ ቦታ ላይ ማዳከም እንችላለን። ስለዚህ አንዱ የምናውቀው በጸሎት ጊዜ ክፉ መንፈስ ከተቀመጠበት ቦታ ምልክት ሲሰጠን ያ ቦታ የገባበት ቦታ ነው ማለት ነው። ሁለተኛው በስግደት ጊዜ፣ በስግደት ጊዜም የራሱ የሆኑ ምልክቶች አሉት። ብዥት አለ፣ ማዝወር አለ፣ መንቀጥቀጥ አለ። አይምሮ ላይ ይህ ሲቀመጥ ነው እዚህ ጋ ሲቀመጥ ነው። ከዛም በተጨማሪ እግር ላይ በእግር የገባ እግር ላይ የተቀመጠ ከሆነ እግርህን ኤሌክትሪክ እንደያዘው ነው የሚያንቀጠቅጠ እና ይህንንም ሁለተኛ የገባበት መንገድ ማወቂያ ነው። ሶስተኛ በመቁጠሪያ ስትቀጠቅጡት፣ ግልጽ የሆነ ምልክት ግልጽ የሆነ በቃ ውርር የሚያ መናፍስታዊ የሆኑ የምትለዩበት ግልጽ የሆነ ምልክት በመቁጠሪያ ያሳያቸዋል። ያ ቦታ የተቀመጠበትም የገባበትም ቦታ ነው። እዚጋ ስትመጡ እዚጋ ውርር የሚያደርግ ክብድ የሚል ከሆነ አዚጋ አለ፣ በዚህ ገብቷል ማለት ነው። አይን ላይ የወይራ ዘይት ምናምን ስትቀባው ያው መቁጠሪያ ስለማይመች ብርት የሚል ከሆነ ያው አይነ ጥራው አይነ ላይ ነው መቀመጫ፣ ምን ሌላ የት ይቀመጣል? ግን ብቻ እንደዚህ አይነት ምልክቶች ስትጠቀም ያው የገባበትን ቦታ ለይተ ታውቃለ። መጨረሻ ላይ ሲደክሞ ራሱ ያንሾካሹኩላል፣ ከውስጥ ያወራላል፣ ከተቀመጠበት ቦታ ድምፅ ያሰማል፣ እዛ የገባበትን ቦታ ይነግራል። ከዛ ተነስ ብለ ወደ ግንባር አንጥተ ማሰገድ ማዳከም ማሸነፊያ መንገዱ ነው ማለት ነው። ስለዚህ ክፉን ኃይል አንደኛው የምናዳክምበት ከህይወታችን እንዲወጣ የምናደርግበት፣ በውጊያ ውስጥ ክፉን ኃይል የምናሸንፍበት መንገድ አንዱ የገባበትን ቦታ ለይተን ማወቅና ከዛ እንዲነሳ ወደ ግንባር ወጥቶ እንዲዳክም። ያለም በቸርነቱ የተማርነውን በልቦናችን ላይ ይጻፍብን። አሜን። ወስብሐት ለእግዚአብሔር።